ተመልሼ ወደ ቢሾፕ ኢሳያስ ልምጣ ያው ቅድም ቄስ ኤልያስም ቢሾፕ አንዱዓለምም በጣም በተደጋጋሚ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር የሚለውን ነገር በደንብ አጽንኦት ሰጥተው በስፋት ሄደውበታል እንግዲህ ቅድም እንደተነጋገር ነው እዚህ ሐዋርያ ስራ ምዕራፍ ሁለት ላይ ቤተክርስቲያን በተመሰረተችበት ጊዜ ሐዋርያው ጴጥሮስ በሰበከው ስብከት ውስጥ ነው ይሄ ክፍል የሚገኘው። ና እንደው አንዳንድ ነገር ላይ በጣም አጽንኦት መስጠት ቢደጋገምም አጽንኦት መስጠት በጣም አስፈላጊ ስለሆነ እስቲ በዚህ ላይ ደግሞ ትለን ነገር ካለ። አመሰግናለሁ፣ ወንድም ወሰኔ ይሄ ከእግዚአብሔር ዘንድ የተገለጠ ሰው ሲል ሐዋርያው ጴጥሮስ ምን ማለቱ ነው ለሚለው ምላሽ ሊሆን የሚችል በቄስ ኤልያስ እና በቢሾፕ አንደ አለም የተብራራው በጣም በሰፊው ዳስሶታል። ቢሆንም ሐዋርያ ጴጥሮስ ምን ማለቱ እንደሆነ እና ሐዋርያ ጴጥሮስ በሐዋርያ ሥራ ምዕራፍ ሁለት ቁጥር ሀያ ሁለት ላይ ያለችውን እችን ከእግዚአብሔር ዘንድ የተገለጠ ሰው የሚለውን ያለበትን ሁኔታ ተጨማሪ ለማብራራት ቀደም ምስል ቃልም ስጋ ሆነ ለሚለው ከሰጠሁትም ማብራሪያ ጋር አያይዤ ለመግለጽ ይሞክራለሁ። ቃልም ስጋ ሆነ ለሚለው መጽሐፍ ቅዱስ ቃልም ስጋ ሆነ ያለበት እና ሰዎች ቃልም ስጋ ሆነ ለሚለው ያሰቡት፣ የተናገሩት፣ የጻፉት የማይገናኝ መሆኑን እንደገለጽኩት ሁሉ ከእግዚአብሔር ዘንድ የተገለጠ ሰው ለሚለውም አሪያው ጴጥሮስ ያንን በመንፈስ ቅዱስ በተሞሉ ዕለት መንፈስ ቅዱስ በወረደበት በባለ አምሳው የመጀመሪያው የወንጌል ስብከት ያንን የተናገረበት መንፈስና ያንን ደግሞ ሰዎች አሁንም ያንን ከእግዚአብሔር ዘንድ የተገለጠ ሰው ለሚለው ያሰቡት ሀሳብ፣ የሚናገሩት ንግግር፣ የሚጽፉት ጽሑፍ መጽሐፍ ቅዱሳዊ እንዳይደለ በሚያነጻጽር መልኩ እገልጻለሁ። በሌላ በኩል ከእግዚአብሔር ዘንድ የተገለጠ ሰው ምንጩ መነሻው ከእግዚአብሔር መሆኑን እገልጻለሁ። በዚያ ሰው ደግሞ እግዚአብሔር ምን መስራት ፈልጎ ነው ያንን ሰው የገለጠው የሚለውን ሰውነቱ፣ ያ ክርስቶስ ከእግዚአብሔር ዘንድ የተገለጠ ሰው የተባለው ሰውነት በዚያ ሰውነት ሆኖ እግዚአብሔር በዚያ ሰውነት ተገልጦ በክርስቶስ ሆኖ የሰራቸውንም ስራዎች በማያያዝ ይገልጻለሁ። ከእግዚአብሔር ዘንድ የተገለጠ ሰው ክርስቶስ በብዙዎች አረዳድ የተለያየ ይሆንባቸዋል። አንዳንዱ እግዚአብሔር የተገለጠበትን ሰውነት እንደ ምድራዊ ሰውነት ይረዳና ይናገራል፣ ይጽፋል። ሌላው ይለያያል፣ ሁለት ያደርጋል። ሰውነትን ሌላ ያደርጋል፣ አምላክን ሌላ ያደርጋል። ስለዚህ ይህንንም በሚመለከት እግዚአብሔር የገለጠልን ወይም እግዚአብሔር የሰጠን ሰውነት መሲሁ ክርስቶስ እና እግዚአብሔር የማይለያዩ ያ ሰውነት ያ ከእግዚአብሔር ለእኛ የተሰጠ ሰውነት በዓላማ ነው የተሰጠው ለስራ ነው የተሰጠው ለስራ ነው የተገለጠው በዚያ ሰውነት ውስጥ ሆኖ ደግሞ የሚሰራው ራሱ መለኮት ነው እግዚአብሔር ነው አብ ነው ይህንንም በተመለከተ ነው የሚናገረው ሐዋርያው ጴጥሮስ። ክርስቶስን ከእግዚአብሔር ዘንድ የተገለጠ ሰው ማለቱ የሰውነቱ ምንጭ የሰውነቱ መነሻ ከእግዚአብሔር አብ ብቻ መሆኑን ለማስረገጥ ነው። ይህንም ይህንን ገለጻ የሚሰጠው የገለጹት ቀደም ብለው የገለጹት ቄስ ኤልያስ እና ቢሾፕ አንዱ አለም በገለጿቸው ነገሮች ውስጥ ነው። ይህንም ያለው የእነሱ ሰፊ ማብራሪያ ነው። የእኔ ጴጥሮስ ይህንን ሲናገር ምንድን ነው እዛ ውስጥ ያለው መልእክት ለሚለው ሰዎች የሚያስቡት ሰዎች የሚናገሩት የክርስቶስ ሰውነት ምንጩ ከምድራዊ ሰው ጋር አያይዘው የሚናገሩት ልክ እንዳይደለ ስህተት እንደሆነ ምንጩ ራሱ እግዚአብሔር አብ እንደሆነ ከምድራዊ ሰውነት ጋር ምንም ግንኙነት ንክኪ እንደሌለ በሚያሳይ በሚያረጋግጥ መልኩ ነው ያ ቃል የተቀመጠው ማለት ነው። ሰዎች ክርስቶስን ወይም የተቀባውን መሲሁን የእኛ ሰው በሰማይ የሚሉም አሉ። ወይም የኛ አይነት ሰው ሆኖ እኛን የሚበሽ እንደኛ የሆነ አዳም፣ የመጀመሪያው አዳም የሆነ አዳማዊ የሆነ ነው እኛን የሚበዠን ብለው ነው የሚያስቡት፣ የሚናገሩት፣ የሚጽፉት። መጽሐፍ ቅዱሳችን ደግሞ ወይም እግዚአብሔር ያስበው ያቀደው የሰራው እኛን በእኛ ማዳን አይደለም እኛን ሰዎችን በኃጢአት የወደቅነውን የተኮነነውን እኛን በእኛ ከኛ ወስዶ ሰውነት አዘጋጅቶ ለኛ መድኃኒት አድርጎ ሊሰጠን አይደለም እና እንደኛ የሆነ ክርስቶስ ነው የሚለውን ሀሳብ ከእግዚአብሔር ዘንድ የተገለጠ የሚለው ውድቅ ያደርገዋል። እግዚአብሔር ከራሱ ቃሉን በድንግል ማርያም ማሐፀን ስጋ አድርጎ ሰውነት አድርጎ መሲህ አድርጎ አምጥቶ ነው እኛን የተቤዠን እኛን ያዳነን። የእኛን ኃጢአት የሚያስወግድ ደም ከኛ በተወሰደ እኛን የእኛን አይነት በሆነ ሰው ደም አይደለም እኛ የምንቤዠው። እግዚአብሔር ባዘጋጀው ሰውነት፣ እግዚአብሔር ባዘጋጀው ደም ነው እኛ የምንቤዠው። ያንን ነው የሚያስረግጠው ከእግዚአብሔር ዘንድ ለእኛ የተገለጠ ሰው ብሎ ጴጥሮስ በሰበከው ስብከት ውስጥ የተናገረው ክርስቶስን እንደኛ የሆነ ሰው ብሎ ማሰብ፣ መናገር መጽሐፍ ፈጽሞ መጽሐፍ ቅዱሳዊ ሊሆን አይችል። እኛ እኛን ስለማናድን በቄስ ኤልያስን በሰፊው እንደተገለጸው በቢሾፕ አንዱ ዓለምም እንደተገለጸው ሰው ስለሌለ የሚለው ከአዳም ጀምሮ ባለፉት ዘመናት ሁሉ እየነበረ አሁን ያለ ወደፊት እየተወለደ የሚመጣ ሰው የሚባል የአዳም ዘር ብዙ ተባዙ ምድርንም ሙሏት የተባለው ማንንም ጨምሮ ማንንም ማንንም ነቢያትን ጨምሮ የብሉይ ኪዳን ካህናትን ጨምሮ ቅዱሳን ተብሎ የተባሉትን ጨምሮ ኢየሱስ ክርስቶስ የተወለደባትን ድንግል ማርያምን ጨምሮ የአዳም ዘር ነን። ከአዳም ዘር መሲህ አዘጋጅቶ እግዚአብሔር ከአዳም ዘር ወስዶ፣ ከአዳም ዘር ሰውነት አዘጋጅቶ፣ ከአዳም ዘር ደም አዘጋጅቶ ከዛ ወስዶ፣ ከዛ ነስቶ እኛን የመበዠት አላማም ስራም የለው። ስለ ክርስቶስ ሰውነት መጽሐፍ ቅዱሳዊው እውነት እንዲህ ቢባል አግባብነት ያለው ትክክል ያለው ይሆናል። ክርስቶስ የእግዚአብሔር ሰው በምድር ቢባል፣ የእኛ ሰው እንደኛ የሆነ ሰው በሰማይ ከሚሉ ይልቅ ክርስቶስ የእግዚአብሔር ሰው እግዚአብሔር ያዘጋጀው ሰው፣ ቅድም በእግዚአብሔር ሰዎች እንደተገለጸው ማለት ነው። እግዚአብሔር ለእኛ መድኃኒት ያዘጋጀው ሰው፣ እግዚአብሔር ከቃሉ ለእኛ ያዘጋጀው ሰው፣ እግዚአብሔር በድንግል ማርያም ማዕፀን ከመንፈስ ቅዱስ እንዲጸነስ ያደረገው ሰው፣ አዲሱ ሰው፣ ሰማያዊው ሰው፣ ሁለተኛው ሰው፣ የምድራዊ ሰው አይነት ፈጽሞ ያይደለ ግን ሰው ሰው ደም ያለው፣ ስጋ ያለው ይህንን በሌላውም አገላለጽ እገልጸዋለሁ። ሆኖ ግን መነሻው ምንጩ እግዚአብሔር ራሱ ሆኖ አብ ሆኖ አብ ከመንፈሱ አብ ከቃሉ ሰውነትን አዘጋጅቶ ለእኛ መዲን ያደረገልን የእግዚአብሔር በምድር ላይ የእግዚአብሔር መሲህ የተገለጠልን የእግዚአብሔር መሲህ የመጣልን ተብሎ ቢገለጽ ነው መጽሐፍ ቅዱሳዊ የሚሆነው። ክርስቶስ ሰማያዊው ሰው በምድር የተመላለሰ። አሁንም ሰማያዊው ሰው በምድር ሲባል የማንለውን ስለኛ የሚሉ አሉ። መጽሐፍ ቅዱስም የማይለውን እኛም የማንለውን አንድ የሆነ ሰው በሰማይ ተሰርቶ ከሰማይ ወደ ምድር መልአክ ተገልጦ መጥቶ እንደሚታይ አይነት ከሰማይ ዱብ ያለ አርገን እንደምናስብ መጽሐፍ ላይም የሌለ እኛም የማንለውን የሚሉ ሰዎች አሉ። እንደሱ አይደለም። አመጣጡን መጽሐፍ ቅዱስ በግልጽነት ይናገራል። ኢየሱስ ክርስቶስ በሰውነቱ እንዴት እንደተዘጋጀ በግልጽነት ይናገራል። በዛ መጽሐፍ ቅዱስ በገለጠው አገላለጥ ግን ከእግዚአብሔር ዘንድ የተገለጠ ክርስቶስ፣ ሰማያዊ ሰው በምድር የተመላለሰ እግዚአብሔር። እኛን የተበዠበት መንገድ እኛን በእኛ አይበዥም፣ እኛን በእኛ ደም አይዋጅም። እኛን እሱ ባዘጋጀው ነው የተበዠው፣ እኛን እሱ ባዘጋጀው ደም ነው የዋጀን። ስለዚህ ያንን ስራ ለመስራት እኛን በደሙ ለመዋጀት የገለጠልን ያዘጋጀልን ሰው ለማለት ነው። ከእግዚአብሔር ዘንድ የተገለጠ ሰው የሚለው በሌላ አገላለጽ፣ ይህን ደግሞ በሌላ አገላለጽ መግለጽ ይቻላል። ፍጥረቱ ከሆነው ሰው ምንም ስጋና ደም ነፍስ ያልነሳ ያልወሰደ ሰው ከእግዚአብሔር ዘንድ የተገለጠ የሚለው ማለት ነው። ከእግዚአብሔር ዘንድ ቃል ስጋ ሆኖ በመንፈስ ቅዱስ በድንግል ማርያም ተጸልሎ ቃል ስጋ ሆኖ ሰውነት ሆኖ ተዘጋጅቶ ሲመጣ እኛን የሚበጅ ሆኖ ስለሚመጣ ወይም ስለመጣ ከእኛ መውሰድ አያስፈልገው። ከእኛን ወስዶ እኛን ደማችንን ወስዶ የድንግል ማርያምን ደም ወስዶ የድንግል ማርያምን ነፍስ ወስዶ ሰው ሰርቶ ወይንም በመጀመሪያው ገለጻ እንደገለጽኩት ቃል ስጋ ሆነ በሚለው ሳብራራው መለኮት ከፍጥረታዊ ጋራ ተዋሂዶ መለኮት ደግሞ ሳይዋህድ አብሮ ለየብቻ ፍጹም ሰው ፍጹም አምላክ ሆኖ እንደሚሉት፣ ይሄ ሁሉ ሰው ዝም ብሎ መከራውን የሚያይበት የሰው ሀሳብ የሰው ፍልስፍና ጭንቅና መከራ ነው። እግዚአብሔር ከሰው ስጋና ደም ነፍስ ሳይወስድ ቃልን ስጋ አድርጎ ያዘጋጀው ሰው ከፍጥረቱ ምንም አይነት በህይወት የሚያኖረውን እኛን የመበጀቱም ስራ ብቻ ሳይሆን ኢየሱስ ክርስቶስ በሰውነቱ መሲሁ ህይወት የሆነ ህይወት፣ የሆነ ህይወት፣ የነበረ ህይወት፣ የሆነ ህይወት ሆኖ የሚኖር ይህን ህይወት ከሰው ወስዶ ህይወት ያለው እንዲሆን አድርጎ ማሰብ መጽሐፍ ቅዱሳዊ አይደለም። ህያው ነው፣ ህያው ነበረ፣ ህያው ሆኖ አለ፣ ህያው ሆኖ ይኖራል። ስለዚህ ከእግዚአብሔር ዘንድ የተገለጠ የሚለው ህይወት የሆነ ቃል ስጋ ሆነ ህይወት ሆኖ መለኮት በዚያ ሰውነት ውስጥ ሆኖ ዓለምን ከራሱ ጋር እያስታረቀ ሰራ። ህይወት ሆኖ አሁንም አለ። ህይወት ሆኖ ለዘላለም ይኖራል። ስለዚህ ከእግዚአብሔር ዘንድ ለእኛ የተገለጠ ሰው የሚለው እግዚአብሔር ያዘጋጀልን ህያው ነገር፣ ህያው ቃል፣ ህያው ሰውነት ከሰው ሰውነት ከሰው ደም ከሰው ስጋ መውሰድ የማያስፈልገው እግዚአብሔር ያዘጋጀው ከእግዚአብሔር ዘንድ የተገለጠ የሚል መልእክት ነው ያለው። በኤፌሶን ምዕራፍ አንድ ቁጥር 20 እስከ 21 ባለው ክፍል ላይ በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል የሚል አለ። ይህን ለመስራት ነው እግዚአብሔር ያንን ሰውነት አዘጋጅቶ የገለጠልን። ይህም ማለት መለኮት እግዚአብሔር አብ የድህነትን ስራ ባዘጋጀው ሰው በክርስቶስ በኩል ሰርቷል የሚል መልእክት ነው ያለው። ከሰው ወስዶ ከሰው ደም ከሰው ሰውነት ወስዶ የሰው የሰው መሲህ አለ፣ የመጽሐፍ ቅዱሱ መሲህ አለ። የሰው መሲህ ሀሳባዊ ነው የለም። በነገራችን ላይ ወደ ሌላ አርስት አልሄድ እንጂ ፍልስፍና የወለዳቸው ነገሮች ሁሉ የሉም፣ እኔ ሪያሊቲ የሉም፣ በሰው ሀሳብ ውስጥ ነው ያሉት ሀሳብ ናቸው አመለካከት ናቸው እንጂ በተጨባጭ የሉም። በአርስቱ ላይ ሊናገር ብዬ ሊወሰን እንጂ ይሄ በሀሳብ በሰዎች ሀሳብ ክርክር፣ ንትርክ፣ ልዩ ልዩ ጽሁፍ ማያልቅ አንዱ ሌላውን ጽሁፍ እንዲወልድ እያደረገ የቀጠለ ጽሁፍ በሙሉ መጽሐፍ ቅዱሳዊ ያልሆነ ነው። እግዚአብሔር ለእኛ ሰውነትን አዘጋጅቶ ሲገልጥ በዚያ ሰውነት በመሲህ በክርስቶስ በኩል በመስቀል ሞት በፈሰሰው ደም በኩል በሰራው ስራ የብርታቱ ጉልበት ይታያል። ይህንን እግዚአብሔር አብ ሰውን እኛን ሰዎችን ለማዳን ሰርቷል። አንዱና ብቸኛው አምላክ እግዚአብሔር አብ በክርስቶስ ሆኖ በመለኮታዊው ባህርይ ሊሆነው የማይችለውንም እግዚአብሔር መንፈስ ነው። አይጨበጥም፣ አይዳሰስም፣ ሕያው መንፈስ ነው። ሰማይ ምድርን የሞላ ነው። በዚህ መንፈስ በሆነ መለኮት ደግሞ ፍጥረታትን የፈጠረበት ቃል ባህሪው ሆኖ ቃል ሆኖ የነበረ እኛን ለማዳን ያንን ቃል ሰውነት አድርጎ መጣ። የእኛ መውደቅ የሰው ዘር መውደቅ የሰው ዘር ወደ ሞት ወደ ኩነኔ መግባት ፈጣሪያችን ሊሆነው የማይጠበቅበትን እንዲሆን አደረገው። ሰውነትን እንዲያዘጋጅ አደረገው። ቃልን ስጋ እንዲያደርግ በዚያ ስጋ እንዲገልጥ አደረገው። በዚያ ስጋ ሰውነት ተገልጦ በስጋ ሰውነቱ በመሲሁ ሞት፣ ከመሲሁ በፈሰሰው ደም የኃጢአትን ኃይል የኃጢአትን ጉልበት ሞትን ሻረ። ድህነትን ለእኛ አመጣልን። በዚህ ምክንያት በክርስቶስ በኩል እኛን የመበሸትን ስራ የሰራው እና ያዳነን እግዚአብሔር አብ ነው። ይሄ በመሆኑ ከእግዚአብሔር ዘንድ የተገለጠ ሰው ተብሎ ተነገረ። በቆላሲስ ምዕራፍ 1 ቁጥር 19፣ 20 እንደተጻፈው አንዱ እግዚአብሔር አብ ሙላቱ ሁሉ በእርሱ በክርስቶስ እንዲኖር ፈቅዷልና። ይሄ እግዚአብሔር ዓለምን ከራሱ ጋር ለማስታረቅ ሰውነት አዘጋጅቶ መሲህ አዘጋጅቶ በዚያ መሲህ የመለኮት ሙላት ሁሉ በዚያ ሰውነት እንዲያድር ከሰው ሰውነትን አዘጋጅቶ መለኮት በሙሉ ያደረበት ታሪክም የለም፣ መጽሐፍ ቅዱስም ያንን አያመለክትም። ሰው በመንፈስ ቅዱስ ይሞላል፣ በመንፈስ ቅዱስ ይለወጣል። በመንፈስ ቅዱስ ይመራል። ወደ እግዚአብሔር ፈቃድ ግን ቃልን ስጋ አድርጎ በስጋ ሲገለጥ በመሲ በክርስቶስ ሆኖ ዓለምን እግዚአብሔር አብ የሰራውን አይነት ስራ በሌላ ክርስቶስ አንድ ተብሎ በሌላ በማንም ያደረገው የለም፣ አያደርገውም፣ አላደረገውም ግን በክርስቶስ ቃል ሥጋ ባደረገው የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በዚያ ሰውነት ውስጥ ሆኖ ዓለምን ከራሱ ጋር የማስታረቅም ስራ ሰርቷል። ሰውነት መስዋዕት የሚሆን፣ የሚሰዋ፣ ኃጢአትን የሚያስተሰሪ ደም የሚወጣው ሰውነት በኢሳይያስ 59፥16 ላይ የለም የተባለውን ሰው እንዲኖር አድርጎ እግዚአብሔር አዘጋጅቶ ያ ሰው ሰማያዊ ሰው እግዚአብሔር ያዘጋጀው ሰው ያ ሰውነት። እግዚአብሔር አይሞትም፣ መንፈስ ነው። መንፈስ አይሞትም፣ አይጨበጥም፣ አይዳሰስም። ሰውነትን ግን የሚሞትን የሚሰዋን ደም የሚወጣውን ሰውነት አዘጋጅቶ በዚያ ሰውነት ሞት ዓለምን ከራሱ ጋራ እንዲያስታርቅ ፈቅዷል ይላል። የመለኮት ሙላት ሁሉ በሰውነቱ አድሮ ተገልጦ ለመኖርም ፈቅዷል። ሰውነቱን ለሰው ዘር ለኛ የኃጢአት ማስተሰሪያ የሚሆን የመስዋዕት በግ አድርጎ እንዲሰዋ አድርጎ በዚያ ሰውነት ሞት አሁንም ያላል ነው የሚሉ አሉ። መጽሐፍ ቅዱስም የማይለውን ሐዋርያት ቤተ ክርስቲያንም የማትለውን የሚሉ አሉ። አብ ሞቴ ይላሉ። ይላል መጽሐፍ ቅዱስ አብ ሞቴ አይልም፣ እኛም አንልም። ሊሞት አይችልም፣ መንፈስ ነው ሰውነት ሞተ እንላለን። የትኛው ሰውነት ሞተ? አብ የተገለጠበት የመለኮት ሙላት ሁሉ ያደረበት ሰውነት ሰውነት የሆነ ደም ያለው የሚሰዋ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ሰውነት ሞት። ያ ሰውነት ተዘጋጅቶ እንዲሞት እንዲሰዋ ያደረገው ግን ማስታረቂያውን የሰራው በዚያ ሰውነት ሆኖ ዓለምን ከራሱ ጋር ያስታረቀው እግዚአብሔር አብ ነው። ስለዚህ በዚያ ሰውነት በኩል ዓለምን ከራሱ ጋራ ለማስታረቅ ባለው ፈቃድ ያ ሰው ከእግዚአብሔር ዘንድ ተገለጠ። ይህም ማለት አንዱ ሙሉእ መለኮት መለኮት ከሙላቱ አንዳች ሳይጎድል አሁን በቆለስስ ምዕራፍ ሁለት ዘጠኝ ላይ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል ይላል። ይህንን በሌላ ማብራሪያ ሌሎችም ሊጠቅሱት ይችላሉ እም ይጠቅሰው ይሆናል፣ እዚህም ይጠቅሳለው። የመለኮት ሙላት ሁሉ በእርሱ በክርስቶስ በሰውነት ተገልጦ ይኖራል ይላል። ስለዚህ የመለኮት ሙላት ሁሉ ተገልጦ የሚኖርበት ሰውነት ነው ለእኛ ተዘጋጅቶ የተገለጠው። ሰዎች እንደሚሉት፣ እንደሚያስቡት፣ እንደሚናገሩት እንደሚጽፉት የትኛው እንደሆነ እነሱም በደንብ ሊያስረዱ አይችሉም። ይህ ሁሉ ከመጽሐፍ ቅዱስ እውነት ስለተወጣ ነው። ከመጽሐፍ ቅዱስ እውነት የራቀ እሳቤ ይዞ በመጓዝ ነው። አንድ አምላክ አለን፣ አንድ ፈጣሪ አለን፣ አንድ አዳኝ አለን። የመለኮት ሙላቱ ሁሉ በዚያ ሰውነት፣ የዚያ የአንድ አምላክ መለኮት ሙላት ሁሉ በዚያ ሰውነት ተገልጦ ዓለምን በዚያ ሰውነት መከራ፣ ሞት፣ መስዋዕትነት አብ መከራ ተቀበለ ተሰቃየ ብላችሁ ትላላችሁ ይላሉ። አይልም መጽሐፍ ቅዱስ፣ እኛም አንልም። ሰውነት ነው መከራ የተቀበለው። መከራ የተቀበለውን ሰውነት ግን ያዘጋጀው አብ ነው፣ የገለጠው አብ ነው። ያንን ለመግለጽ ነው በሐዋርያ ሥራ ምዕራፍ ሁለት ሀያ ሁለት ላይ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ የሚለው እና ሲደመድመው የሰዎች እሳቤ የሰዎች መጽሐፍ ቅዱሳዊ ያልሆነ ጽሁፍ፣ ትምህርት፣ ትንተና፣ ጭቅጭቅ፣ ንትርክ በሙሉ እዚህ ከኛ የተወሰደ ከኛ ከሰው የተወሰደ ከመጀመሪያው አዳም ዘር የተወሰደ ከዚያ በተወሰደ ሰውነት የተዘጋጀ ከዚያ ደም የወሰደ ነፍስ የወሰደ የሚል እንዳይኖር የሚያደርግ አገላለጽ ነው ሐዋርያ ጴጥሮስ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ የሚለው እንደሱ መረዳት ለመዳናችን ከእኛ የመጣ ክርስቶስ ከሰው የተዘጋጀ ክርስቶስ ለሰው የሚለው መጽሐፍ ቅዱሳዊ እንዳይደለ ከእግዚአብሔር የተዘጋጀ የእግዚአብሔር ክርስቶስ እግዚአብሔር ለእኛ ያዘጋጀልን እግዚአብሔር የቀባው መሲ የድህነታችን ዋስትና መዳኛ መንገድ እንደሆነ መረዳት ነው የሚጠቅመው።